እንትን የሚሆን ምርጥ የስጦታ እኔና ኤቢ አውርተን ገዝተን እንመተናል። ያ ስጦታ ኤቢ እንደለመደባችሁ ፕራንክ ነው። ከዛ ፕራንክ ነው ልትል አጠገቤ ስላለ ከሚያደርግልኝ ይልቅ ከሚያደርግልኝ እቃዎች ይልቅ አጠገቤ ባለ ሁሉ ደስተኛ ነኝ። እና በዚሁ አጋጣሚ ወንድሜ አማን እወድሃለሁ። የኔ ወንድም ወንድማችን ይህ ጫማ በቁጥር ነው። ቁጥር ነው ያው በዚህ ጫማ እንትን አይቼ ነው ቁጥር ነው እንትን ያልኩት። ሊወስድብኝ ነው መሰለኝ። ፍራንክ ነው አይደል? አረ ፍራንክ አይደለም። እኔ በፌስታ ላይ ሰው ብርድ ደግሞ ይመጣዋል። ከዛ መሰለኝ አዲስ ነው ወላሂ። ለምን አውቀህ ነዋ ወላሂ። አይደለም ቤተሰብ አዲስ ጫማ ተገዝቶልኛል። አቅፍ የሆነ ምታኛ ቤተሰብ፣ ምን እንዳየው አትጠይቁ። ሁለት የጉራጌ ልብስ ለበዓል የለበሱ አሰላሙ አለይኩም። ውድ እና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ደህና ነን። እናንተ እንዴት ናችሁ? ስራ እንዴት ነው? ጤና እንዴት ነው? ይጠበቃሉ የቤተሰብ እኔ ጋር ሁሉ ሰላም ነው። ሁሉም አብይም ሲስተርም ሁሉ በቃ ቤተሰብ ሁሉ ሰላም ነው። እናንተ ጋር እንዴት ነው? ስራ አሪፍ ነው? ቤተሰብ። ዛሬ ቤተሰብ ያው አማን ስለ አማን እና በቃ ስለ እኔ ብዙ ነገር ላወራችሁ ፈልጋለሁና ምንድነው ከዚህ በፊት እንዳያችሁት በብዙ ቪዲዮ በብዙ እንክብካቤ እያበዛብኝ ያለው አማን ነው። እኔን እየተንከባከበኝ ያለው ይሁን አንዳንድ እቃ እየገዛልኝ ያለው አማን ነውና እና ብዙ ሰዓት ይሆነ ያው በቃ ብዙ የሚንከባከበን ከባከበን በቃ አብዬንም ሲስተርም እኔንም የሚንከባከበን አማን ነውና ዛሬ እስቲ ለአማን እኔና ኤቢ ያው በቃ በዚህን ሰዓት ደግሞ የለውም እና ይሄ ነገር እንደዚህ ብናረግለትስ ሊደሰት የሚችልበት ነገር ብዬና ከኤቢ ጋር አውርተን ያው ጉዳዩን ተገዝቶለታል ያ ጉዳይ ደግሞ ምን እንደሆነ አብረን እናያለን ቤተሰብ ለመጀመሪያ ግን አማን ይሄ ነገር በጣም ትንሽ ነው ያንስበታል በጣም ያንስበታል ቤተሰብ እሱ ለኛ ከሚያደርግልን ብዙ ነገር ለኛ የሚያደርግልን አማን ብዙ ነገር ያደርግልናል እና ይሄ ነገር በትንሽ እሱ ያስደስተዋል ብለን ካሰበን ትንሽ ነገር ነው እና ቤተሰብ ከኛጋ ከኛጋ ቆይታችሁ ጊዜያችሁን ሰጥታችሁ ስለምትከታተሉን ከልብ ከልብ እናመሰግናለን ቤተሰብ እና ክርስቲያን እህቶች ወንድሞች እንኳን አደረሳችሁ ለበዓል፣ እንኳን አደረሳችሁ ለመስቀል በዓል። እንኳን አደረሳችሁ ኤቢ፣ እንኳን አደረሰ ወንድሜ አብርሽ፣ ያው ክርስቲያን ነውና በዚሁ አጋጣሚ እንኳን አደረሰ ለበዓል። እና ቤተሰብ ወደ ዝግጅታችንና ወደ እንትን ስጦታችን ስንሄድ አማን የለም፣ ደውዬ ነው የምጠራው። አማን የለም፣ ደውዬ ጠራዋለሁ። ምክንያቱም እንዲያውቅብኝ አልፈለኩም። ካወቀማ ምኑን ሰፕራይዝ ነው? ሰፕራይዝ ብሎ ነገር የለም። እንዲያውቅብኝ ስላልፈለኩኝ በጠዋቱ ተነስቼ ወጣሁኝ። ኤቢን ደወልኩለት። ከኤቢ ጋር ተደዋውለን እንደዚህ እንደዚህ ነገር አለ ብዬው ኤቢን አናግሬው በቃ እሺ ኧረ እኔም ደስ ይለኛል ምናምን ብሎ ሁለታችን ማውርተን እቃ ገዛን ማለት ነው። ያ እቃ ምንድን ነው? አብረን እናየዋለን። ቤተሰብ አብረን እናየዋለን። እና በዚህ አጋጣሚ አማን ይሄ። ወንድሜ ነላ ሁለቱም አንድ ናቸው ስማቸው ያው፣ አማን የዩቲዩብ ነው፣ ነላም እኛም እናላም እንለውና በነገራችን ላይ ቤተሰቦች ወንድሜ አጠገቤ ስላለ ከሚያደርግልኝ ይልቅ ከሚያደርግልኝ እቃዎች ይልቅ አጠገቤ ባለ ሁሉ ደስተኛ ነኝና በዚህ አጋጣሚ ወንድሜ አማን እወድሃለሁ፣ የኔ ወንድም፣ እንወዳለን ከኤቪም ጋር እና እንወዳለን። አሁን ቤተሰብ ይሄ ምርጥ ምርጥ እሱን ሊያስደስተው ይችላል ብዬ ያዘጋጀ ነው እቃ። ቤተሰብ ለእናንተ ላሳያችሁ። እሺ ቁጭ ብለን ቁጭ ብለን አብረን እንደውም የሚሻለው ብለን እዚህ ቦታ መርጠናል። እና ቤተሰብ ቁጭ እንበል። ኤቢ ቁጭ ልል ነው፣ አንተም ቁጭ በል እንዳይደክመ ቤተሰብ። ወደ ስጦታው ስንመጣ በጣም የሚወደው ነገር ነው እስከ ዛሬ ማለት የሆነ ውብ ነገር ነው። እኔ ለኔ በጣም ደስ ብሎኛል ቁጥሩን ስለማውቀው የሚጨርሰው ቁጥር ስለሚያ ስለማውቀው የመሰለ መሰለ ቆንጅዬ ላሳየው። ኤቢ ላሳይ እሺ ቤተሰብ፣ አይተውታል እና ቤተሰብ ይሄው ቆንጅዬ ጫማ ነው። በጣም የሚያምር ጫማ ነው። ትንሽ ቢወደድብኝም ያው በአቅሜ ያል ለወንድሜ ብዬ እቺ ምርጥ ጫማ ገዝቼለታለሁ። ኤቢ ገንዘብ ደግሞ ሲኖረን ለአንተም ይገዛል። ያው እናንተ ወንድሞቼ ለእኔም እያደረጋችሁኝ ሲሆን እኔም ማድረግ አለብኝ የግድ ማለት ነው። ቤተሰብ የግድ ማድረግ አለብኝ የሆነ ኖሮ ምናምን ምናምን ነገር ሳይሆን ያው ብዙ ጊዜ አንድ ሰው ብቻ አንድ ሰውን ማስደሰት የለበትም፣ የሆነ ጊዜ የአንድ ሰውን ማስደሰት አለበት። እና ያ በማሰብ ነው። ቤተሰብ እንዴት ነው ጫማው? ቆንጅዬ አይደለም? ሚያምር ነው ቆንጅዬ ጫማ። አሁን ይሄ አማን ማየት የለበትም ስለዚህ ይሄ ምን ላይ ነው ፌስታ ላይ ይገባል እንደዚህ ፌስታ ላይ እናደርግና ኤቢ ትደብቅልኛለ እኔ ከቤተሰቦች ጋር ትንሽ ፈታ ልበልና ይሄ ትደብቅልኛለ እሺ እንካ አንተ ጋር ማየት የለበትም ኤቢ ማየት የለበትም አሁን ቤተሰብ ብዙ ሳንቆይ ትንሽ እንትን እንበለውና እንደውልለት አይሻልም እንደውለት እሺ ሄላው ወዬ ወዬ፣ አማን የት ነህ? እስካሁን አልተነሳህም እንዴ? እሺ እንትን አፍጥኖ፣ ትናንት ቁጭ ያለበቱ ጋ ማለት ነው። እዛ ጠብቃለ። አረ ምንም ችግር የለውም። ና አንተ አፍጥነው፣ ና ና፣ ችግር የለውምና ቤተሰብ አፍጥነው ብዬሽ፣ ጥሩ ነገር በነገራችን ላይ አፍጥነው ስለው የሆነ ነገር አዘጋጅ ይችለት ይመስላል። ቀለ ትንሽ ነገር የሆነ የሚካበር ነገር አይደለም። ግን እሱ ደስ ይለዋል። እና ቤተሰብ ይኸውልኝ፣ ማለት ያው ይህ ብዬ ነው። እናንተ ይኸውልኝ ብዬ ነው። ወንድሜ ከዚህ በላይ ይገባዋል። አሁን እንጠብቀው እስኪ ቤተሰብ እንጠብቀው። ምንድን ነው ከየት ነው የምትመጣው? እስካሁን አስጠበቀኝ እኮ። ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? የኛ ውድና አንቆ ተናፋቂ ቤተሰቦች እንደዚህ መግቢያ ከሰራው ቆይቷል። እኔ እና ቤተሰብ ያው አቻኩዬ የጠራው ያው ዛሬ ትንሽ ኦዴ ርቦኛል እና ምሳ እንድጋብዘኝ ላይ ላይ ትላንት እዚሁ ስለነበር ለዛ ነው። እና አማን አቻጉ እየጠራው ነገር ያው ትንሽ ሆዴ እርቦኛልና ግብዣ ምናምን ነገር ፈልጌ ነው። ምን ምን ትላለህ ለግብዣው? ኤቢ እኮ ከእኔ ጋ የነበረ ሰው ነውና ለአንተ ነው እያልኩ ያለሁት። ቤተሰብ ግብዣ ልጋበዝ ነው። ከግብዣው ግን በፊት ከምሳው በፊት አማን፣ ያው እስከዛሬ ብዙ ነገር ለኛ ማለት ለኛ እያደረግህ ነው፣ አደረክ አይደለም አድርግሀልና ይደረግልህ አይደለም እያልኩ ያለሁት ቶቷል። ግን ደግሞ ያው ዩና ማዘርን ጠይቂያት፣ የእሱ ማዘር ጠይቂያት፣ ጥቁር ጫማ ያው ጠቆር ጠቆር ብሎ ቆንጆ ቆንጆ ጫማ ይወዳል ብላኛለች ማዘሩ ማለት ነው። እና ጠይቂያት ለአንተ የሚሆን ምርጥ የስጦታ እኔና ኤቢ አውርተን ገዝተን እንመተናል። ያ ስጦታ ኤቢ በነገራችን ላይ ይሄ ነገር ይሄ የምናየው ነገር በውድ ነው የተገዛ፣ ግን ለወንድማችን ያንስበት። ብለን ለምን የገዛ ነው አንተ ነው የገዛ? አይ አይደለም፣ ያው እኔ አይደለም በተባበሩ የምር ግን ለእኔ ነው? አዎ እኔው እኔው። እና ኧረ እባክህ የምሬን ነው፣ ፕራንክ አይደለም። ፕራንክ ይመስላል፣ ብዙ ጊዜ ፕራንክ ስለሚያደርጉት ልጆች ሌላ ልጆች ፕራንክ ስለሚያደርጉት፣ በቃ እኛም ፕራንክ እኔም ፕራንክ ማድረጉ ይመስለዋል፣ እና ፕራንክ አይደለም። ቤተሰብ ምን እንዳየው አታውቁም። ሁለት የጉራጌ ልብስ ለበዓል የለበሱ። ዋው ሲያምሩ! ቢ አንገትህ ሳይሆን ካሜራውን ነበር ማዘር የነበረብህ። ቀረብ። እሺ፣ ቤተሰብ መቼስ እናንተን አሳይቻችኋለሁ። ወንድማችን ይሄ ጫማ ቁጥር ነው ቁጥር፣ ያው በዚህ ጫማ እንትን አይቼ ነው ቁጥር እንትን ያልኩት። እስኪ ጫማውን ይኸውና ካልወደድከው ማትፈልገው ከለር ከሆነ ይቀየራል። ማዘር እንደዚህ ጠቆር ያለ ቆንጆ ጫማ ይወዳል ብላኛለች እና በዛ መሰለኝ። አዲስ ነው ወላይ አይደለም። ያው ያንሳል። በነገራችን ላይ ቤተሰብ ያንሳዋል፣ ይሄ ያንሳዋል። ለእሱ ግን ያው በትንሽ ባለኝ በትንሽ እንትን ይሄ ላድርግለት ብዬ ነው። ከኤቢ ጋር ነው አንተ ባላወቅበት ጠዋት ተነስቼ የወጣሁት ለእዛ ነው ከኤቢ ጋር ገዝተን ይህ ጫማ እስቲ ወንድማችን ደግሞ እናደረገውን ብለን እኔ ነው ጫማ ስታየ ታስረዋለሁ ወይስ? በጣም እንዲያምር ፈልጌ እሱ አዲስ ጫማ ተገዝቶልኛል። አቅፍ ነው ነው ታየው። የሚለበስ ልብስ አያስፈልግም አይደል? ለእግሩ ለግርጋ ለግሬ ይሄን ታስረው ነው አትተኛለሁ። አዎ በቃ ኢንሻአላህ፣ ከዚህ በኋላ ብዙ ነገር እናደርጋለን። ማለት ይሄ ትንሽ ነው፣ ቤተሰብ በጣም ያንሳል። ስለ ምን በትንሹ ያለኝ ነገር ነው ብዬ ነው ያንሳል። በነገራችን ላይ ላንተ ከዚህ በላይ ነው የሚገባ ሀይ በዚህ ሰዓት ማለት ጀሚል በዚህ ሰዓት ለእናቱም ለእህቱም እንክብካቤ ላይ ነው እና ለእኔ በዚህ አጋጣሚ ለእኔ ይሄ ነገር ስላሰበልኝ ወላይ በጣም ደስ ብሎኛል በጣም ከሚባለው በላይ እና ኤቢ አንተም አመሰግናለሁ ጀሚልም አመሰግናለሁ አልላችሁም እኮ ደግሞ። ሊወስ ድብኝ ነው መሰል፣ ፕራንክ ነው አይደል? አረ ፕራንክ አይደል ነው። ምን በፌስታ ላይ ብርድ ደግሞ ይመጣዋል። ብርድ እና ቤተሰብ፣ ንግግሬን አልጨረስኩም እና ጀሚል የምር ከልብ አድርጌ አመሰግናለሁ። አንዳንዴ መስጠትም እንዳለ መቀበል አለ እና እኔ ለእሱ ምንም አላደረኩም፣ የውነት ምንም። ግን እሱ ዛሬ አዲስ ጫማ ገዝቶልኛል፣ ከልብ አድርጌ አመሰግናለሁ። ቀጣይ እኔም ብር ሲኖረ ይንገዛልታል። ግን እንደሱ እነዚህ ባላወቀበት አለም ሰርፕራይዝ ማድረገው እያወቀ ግን ያሰብከው ይሳካል። አልመርቅ አሚን ምርቃት ያስፈልገኛል። ሙሉ በሙሉ ቤተሰብ ወንድም አለም ምንም ችግር የለውም። ያው ማመስገን ያለብኝ እኔ ትንሽ ነገር ነው። እንደ ነገርኩ ትንሽ ነገር ነው። ብር የለኝም ማለት የሆነ ነገር የለኝም እንጂ ብዙ ነገር ባደርግል ደስ ይለኛል። ቤተሰብ ደግሞ የአብዬን የሉባባን መጨነቅ እያሳስባቸው ያለ እንዴት ናቸው? ደና አብዬም ሉባባም ደና ናቸው። ጤናቸው ጥሩ ላይ ነው። ወንድሜ ማማንም ያው ጥሩ ላይ ነው። አሁን ባለበት ጥሩ ላይ ነው። አዲስ ጫማ ተገዝቶልኛል። ደና ነው። ራርልም ፕራንክ ነው የመሰለ አንተና ሀያት ኤቢ ቁም ነገር ስለሌላችሁ ዛሬ ቁም ነገር ሰርታችኋል። አለምድ ቁም ነገር የሌላችሁ ሰዎች ናቸው። ቤተሰብ ብዙ ጊዜ ፕራንክ አልሰራሁም እንደዛ ነው የሚባለው። ተንከባከበኝ እንደዛ ነው የሚባለው፣ ግን የጫማ እስኪለምደው ነው ከለመድኩት በኋላ አልንከባከብ እና ያው ቤተሰብ እናንተም ደስ ብሏችኋል። ያው ደስ ብሏችኋል እና እኛም ደስ ብሎናል። እኔም ደስ በጣም ደስ ብሎኛል። ምክንያቱም የሆነ አማን ትንሽ የሚፈልገው ነገር ደግሞ ማዘር ማዘር፣ አብይ ምንድን ነው የሚፈልገው ማለት የሚወደው ነገር ምንድን ነው? ልብስ አለው አለችኝ። እሺ አልኳት። ጫማውም እኮ አለው አለችኝ። ግን ጥቁር ጫማ በጣም ይወዳል ፊት ጥቁር ጥቁር ጫማ ግዥ ልኝ ላይ ነበር አለችኝና እሺ አበይ የእውነት የእውነት የምወደው ብዙ ጊዜ አልባሳት ነጭ ነው፣ ጫማ ግን ጥቁር ነው። ያው እናት ነች እና ደግሞ የልብም ሁሉ ነገር ታውቃለች። ያው ከእሷ ተቀብዬ ነው እንትኑን መልእክቱን ከሷ ተቀብዬ ነው እኔ ደግሞ አደረኩት። እና ቤተሰብ ቤተሰቦች ለነበረን ቆይታ ለነበረን ጊዜ ከልብ ከልብ እናመሰግናል። እንወዳችኋለን። በያላችሁበት ቦታ ሰላማችሁ ብስት ይበልልብን። ቻው ጨርስ። ቤተሰብ ለነበረን ቆይታ ይሄን ይመስል ነበር። እንወዳቸዋለን። በያላችሁበት ቦታ ሰላማችሁ ይብዛ።